ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቅ ኢትዮጵያ እየተሰሩ ያሉ ሁለንተናዊ የልማት ስራዎችን ጎብኝተዋል። ጠቅላይ ሚኒስትሩ ጉብኝታቸውን ከጀመሩበት ከምስራቅ ሐረርጌ እየተሰሩ ያሉ የልማት ስራዎችን በተመለከቱበት ወቅት ሲታይ በሰው አቅም ሊሰራ የማይችል የሚመስለውን የአካባቢው አርሶ አደሮች ለአፈርና ውሃ አቀባ የሰሩትን የእርከን ስራ አስገራሚ ነው ሲሉ ጠርተውታል። ትናንት የሰው ልጅ አርሶ አደር ማሽን ሊሰራ የማይችለውን ተራራ ገንድሶ እንዴት ያለ የአፈር ጥበቃ ስራ እንደሚሰራ በዓይናችን አይተን ተገርመናል። ከጥቂት ዓመታት በፊት በቆላማው የምስራቅ ሐረርጌ ክፍል በሴፍትነት ሲተዳደሩ የነበሩ አርሶ አደሮችና አርብቶ አደሮች ታርሶ የማያውቅ መሬትን በማልማት በሰሩት ስራ እጅግ ከፍተኛ ለውጥ ማምጣቱንም ተመልክተዋል። ከዚህ በፊት በሴፍትነት እርዳታ ሲተዳደሩ የነበሩ ዜጎችን ከተረጅነት ለማላቀቅ የተሰራው ስራ ተስፋ የተጣለበት ነውም ብለዋል። ታርሶ የማይታወቅ አካባቢ መጠነኛ ግድቦች በመስራት ካናሎች በማስፋፋት ሰፋፊ የበጋ ስንዴ እርሻዎች አይተናል። እዚያ እጅግ አስደማሚውና ጀነራል መኮንኖች በተሰሙት ልብ የሚያሞቀው ጉዳይ በነበርኩበት ወረዳ አንድ ነጥብ አንድ ሚሊየን የሚጠጋ ሕዝብ በሴቲኔት ይኖር የነበረ 74 ፐርሰንቱን ከሴቲኔት ነፃ አውጥተው የቀረውን 26 ፐርሰንት በሚቀጥሉት ሁለት ዓመታት ነፃ አውጥተን እርዳታን ልመና ታሪክ እናደርጋለን የሚሉ በጣም የቆረጡ አርሶ አደሮችና አመራሮች በምስራቅ ሐረርጌ አይተን ተስፋ ተሞልተን ተደስተን ወደ ውቢቷ ሐረር ከተማ ሄዱ። ሌላኛው መዳረሻቸውን በሐረር ከተማ ያደረጉት ጠቅላይ ሚኒስትሩ ውስን ሀብትን በአግባቡ ጥቅም ላይ በመዋል በተሰራው ስራ በርካታ ለውጦች መታየታቸውንም ገልጸዋል። ታስታውሱ እንደሆን የዛ ሰባት ዓመት ገደማ በወንድማማች ህዝቦች ተከስቶ የነበረው አርቲፊሻል ግጭት በርካታ ሴቶች፣ አዛውንቶች ተሰደው ሐረር በአንድ ካምፕ ውስጥ ነበሩ። እዛ ካምፕ ላያቸው መጥቼ ነበር። አንደኛው የገባሁበት ሼድ ስገባ አንዷ ሴት ትወልዳለች፣ ሌላኛዋ ደግሞ ህፃኗ አርፎባት ለቅሶ ብቻ የነበረበት ሁኔታ ነበር። ትናንት እዛ ቦታ ላይ ወጣቶች ተደራጅተው የኢንዱስትሪ ስራ እየሰሩ የሐረር ከተማን የሚያስቡ መብራት እየፈጠሩ በትናንትና እና ዛሬ መካከል ያለውን ልዩነት እንደ ቀንና ማታ በተለየ መንገድ እንዳይ በጣም ልቤ በደስታ እንዲሞላ የሚያስችል ስራ ስላየው በእጅጉ ደስ ብሎኝ ወደ ጀጎል ደግሞ ስንሄድ ጀጎል ረዥም ጥንታዊ ታሪክ ያለው ቦታ ቢሆንም ከአያያዝ ውስነት የተነሳ ውበቱ ብዙ ስራ የሚጠይቅ ነበር። ፕሬዚዳንት ውርዲ ከክልሉ ነዋሪዎች ጋር በመተባበር ምንም አይነት ድጋፍ ሳይደረግለት ጀጎልንም፣ አካባቢውንም፣ ሐረርንም በስሟ ልክ ውብ የሚያደርጋትን ሥራ እየሰሩ ፍቅር ተመግበን ፍቅር አይተን ፍቅር እግር አወጥቶ ሲጓዝ ተመልክተን ወደ ድሬዳዋ መጣን። በምስራቁ የሀገሪቱ ክፍል ከሀረር እስከ ድሬዳዋ ደማቅ አቀባበል የተደረገላቸው ዶክተር አብይ አህመድ ለተደረገላቸው አቀባበል አመስግነው በተለይም እየተሰሩ ያሉ የግብርና፣ የኮንስትራክሽን፣ የኢንዱስትሪ፣ የከተማ ኮሪደር ልማት የልማት ትሩፋት ስራዎች አስደማሚ ናቸው ያሉ ሲሆን፣ እነዚህ ስራዎች የዜጎችን የኑሮ ሁኔታ በእጅጉ የቀየሩ ናቸው። በቆየንባቸው ቆይታዎች ኢንዱስትሪዎች አይተናል። የብረት ማቅለጫ፣ የግራናይት ማምረቻ፣ የዘይት ማቀነባበሪያ ኢንዱስትሪዎች በዚህ ጠዋት አይተን ነበር። ከዚያ ባሻገር ከተማው እየሰራ ያለውን ስራዎች ከዚህ በኋላ የምንመለከት ቢሆንም አጠቃላይ በምስራቁ የሀገራችን ክፍል በግብርናው በሌማት በኢንዱስትሪ በከተማ በኮንስትራክሽን አስደማሚ ስራዎች መሬት እየነኩና የዜጎችን ሕይወት እየለወጡ መሆኑን ለማየት ችለናል። አሁን ላይ የኢትዮጵያ የከፍታና የብልጽግና ተምሳሌት የሆነውና በከፍተኛ ለውጥ ላይ የሚገኘውን የመከላከያ ሰራዊት ሁለንተናዊ ለውጥንም አንስተዋል። መከላከያ ሰራዊቱ በምርምርና ስርጸት በመታገዝ ክፍተቶችን በመሙላት እየሰራ ስለሚገኘው ስራም ገልጸዋል። የዛሬ ሶስት ዓመት አራት ዓመት የሀገር መከላከያ ሰራዊት ለግዳጅ የሚቀርብለትን ስንቅ ከውጭ እናስገባ ነበር። ዛሬ በበቂ በሚባል ደረጃ እስከ አጥላ ኮሽሮ የሚያመርት ኢንዱስትሪ አለ። የዛሬ አራት አምስት ዓመት መከላከያ ልብስ ሲቀይር ከቻይና ኢምፖርት እናደርግ ነበር። ዛሬ መከላከያ ልብሱን መስፋት ይችላል። የዛሬ አራት ዓመት ሶስት ዓመት ገደማ ለመከላከያ ጥይት ለማቅረብ፣ ዩኤቪ ለማቅረብ ብዙ መከራ እናይ ነበር። ዛሬ በርካታ የግጂ ጥያቄ የሚቀርብለትን ኢንዱስትሪ በምርምርና ስርጸት በገዛ ልጆቹ መፍጠር ችሏል። አፍሪካ ውስጥ ለመከላከያ ዝቅተኛውን በጀት ከሚመድቡ ሀገራት ተርታ ኢትዮጵያ ትመደባለች ያሉት ጠቅላይ ሚኒስትሩ፣ መከላከያ ሰራዊት ከሚመደብለት ሀብት በመቀነስ ዘርፈ ብዙ ስራዎችን እየሰራ ይገኛል ላብነትም የህክምና ተቋማት ግንባታን አንስተዋል። በኮንስትራክሽን ዘርፍ በሆስፒታል በተደጋጋሚ እያስመረቃችሁ ያላችሁ ሆስፒታሎች ደረጃቸው ከፍ ያለ ለወታደሩ ብቻ ሳይሆን ለከባቢ ነዋሪም የሚያግዙ እንደዚህ ያሉ ውብ ካምፖች በራሱ ሙያተኞች እየገነባ መከላከያ እንደ ተቋም በሰው ኃይል ብቻ ሳይሆን በእውቀት በማድረግ አቅም በሀብት እያደገ እንዲመጣ ማድረግ ያስቻለ ስራ እየሰራችሁ ነው። ጠንካራ መከላከያ መገንባት ሀገርን ለልጆች ማስረከብ ነውና መከላከያ ሰራዊቱን የመደገፍ ስራም ተጠናክሮ ይቀጥላል ብለዋል። መከላከያ ኢንዱስትሪ ትኩረት አግኝቶ ሌሎች ነገሮች ቀርተዋል የሚል ሮሮ ሲያሰሙ ይደመጣል። መከላከያ ገና አልጀመርንም፣ ብዙ ኢንቨስት እናደርጋለን። አሜሪካ አንድ ትሪሊየን ዶላር ለመከላከያ ትመድባለች። አውሮፓ ሀገራት ከጂዲፒያቸው አምስት እና ከዛ በላይ ፐርሰንት ለመመደብ ያለውን ውይይት ታያላችሁ። ጠንካራ መከላከያ መገንባት ሀገር ለልጆች ማስረከብ ስለሆነ መከላከያ እየበላ የሚኖር ሳይሆን እያመረተ ልማት የሚያፋጠን እንዲሆን፣ ሌብነት የሌለው የሚያስብ የሚመራመር የሚሰራ እንዲሆን ማድረግ ይኖርብናል እንጂ በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት ሀገርን ለጥቃት ማጋለጥ ስለሆነ የነበረው ጅማሮ የልማት ስራዎች በመንግስት በኩል የሚጠናከሩ ይሆናል። በአፍሪካ ስመጥር የሆነውና በርካታ የጦር መኮንኖችን ያፈራው ታሪካዊው የሐረር ጦር አካዳሚ መጠናከር አለበት ያሉት ጠቅላይ ሚኒስትሩ፣ ይህም ለሐረርና አካባቢው ውበትን፣ ለሀገርም ሆነ ለአፍሪካ ደግሞ ተጨማሪ አቅምን ይፈጥራል ብለዋል። በምስራቅ ኢትዮጵያ የታዩ የልማት ስራዎች ከሌሎች ሀብቶች ጋር ተጨምረው ለቀጠናው ሰላም መሆን ከፍተኛ አስተዋጽኦ ያበረክታሉ። በዚህም ሁሉም ለሰላም መቆም አለበት ብለዋል። በቱሪዝም በጣም ተስፋ ሰጪ ጅማሮች አሉ። ከጥቂት ወራት በኋላም እንደዚሁ አዳዲስ ዜናዎች እንሰማል። በተለይ ግራናይት ላይ፣ ብረት ላይ በዚህ ቀጠና ያዩአቸው ስራዎች ለሀገር እድገት በጣም ወሳኝ ስለሆኑ ከሌሎች ሀብቶች ጋር ተጨምረው ምስራቅ ኢትዮጵያ ከተቀየረ፣ ምስራቅ ኢትዮጵያ ሰላም ከሆነ መላው ኢትዮጵያን ለመደገፍ ለማልማት የሚያስችል አቅም ስላለው ሰላማችሁን እንድትጠብቁ፣ ፍቅራችሁን እንዲጠበቅ በሰፈር በመንደር ከማሰብ በህብረት አንድ ሆናችሁ ምስራቅ ኢትዮጵያን እንድታለሙ፣ አብራችሁ እንድትቆሙ የኢትዮጵያን ብልጽግና የምናረጋግጥበት አንዱ ምሰሶ እንድትሆኑ አደራያል። በሀረር በምስራቅ አደርጌ ዛሬ በድሬዳዋ ከተማ የተደረገልን ደማቅ አቀባበልና ላሳያችሁን ፍቅር ከፍ ያለ ምስጋና እያቀረብ ቀሪው ጊዜ የሰላም የልማት የብልጽግና ወደፊት የመጓዝ ኢትዮጵያን የማስቀጠል እንዲሆን እመኛለሁ። እጅግ አድርጌ አመሰግናለሁ።